የዛሬው ደግሞ ጎመና አሰራራችን በጣም በጣም የሚለይ ነው። መረቅ ነው የምትሉት፣ እኔ እንጃ ምን እንደምትሉት አላውቅም። በጣም ይለያል። ሰርታችሁት አታውቁም በዚህ አይነት። ጠላችንም ያፋሲጋችን ደርሷል። ልነግራችሁ አልችልም። ጣሙ የተለየ ነው። ስሩትና ሞክሩት። አሁን ወደ ስራ እንገባለን። ሰላም ሰላም፣ እንዴት ናችሁ? አሁን ደግሞ ለየት ባለ ሰርታችሁት በማታውቁት ነገር ነው የመጣሁባችሁ እንግዲህ ማለት ታውቁታላችሁ፣ ግን እንደዚህ አይነት አሰራር እንጃ የምታውቁት አይመስለኝም። እና ለማንኛውም አሁን ድስቴ ላይ ዘይት እጨምራለሁ ትንሽ። ይህ ዘይትን የጨመርኩት ይታያችኋል። እና አሁን ጎመኔን እጨምራለሁኝ ዘይቱ ላይ ማለት ነው። ምን አይነት ጎመን እንደተጠቀምኩኝ አሳያችኋለሁ። አጥቤ በደንብ አድርጌ ነው ያጠብኩት ይሄው በግድ ነው ጥቅጥቅ አድርጌው። ጎመን ውሸታም ነው መቼም ይገባል። እና አሁን የከትል ውሃ አለኝ። የከትል ውሃ ጨምራለሁኝ፣ የፈላ ማለት ነው። እች ምታህል ጨምሬ፣ ብዙም ብትጨምሩ ምንም አይሆንም። ያው መረቅ ነው የሚሆንላችሁ። ይሄንን አሁን እንደ መረቅ አይነት ነገር ነው የምንሰራው። በጣም ነው የሚጣፍጠው። በሆነ ሰዓት ሞክሩ። ጀጅ አታድርጉ ማለት እንትን አትበሉ። ይሄ እንዴት ይሰራል ያለ እንትን ያለ እንትን? ቀምሳችሁ ተመለሱና ኮሜንት ላይ ትነግሩኛላችሁ። በጣም በጣም ጤነኛም ነው፣ ሰዓትም አይወስድም። በጣም አሪፍ አሪፍ ስራ ነው ማሳያችሁ። እኔ አሁን እሳት የለኩሻለሁ፣ ከድኛዋለሁ። ትንሽ ሞሸሽ ይበልና መለስላችኋለሁ። እዩ እንግዲህ እንደዚህ በፉከራና በሽለላ የገባ ጎመን ይሄን መስሏል። የሰራሁት ጎመን ደግሞ ካል ነው የሰራሁት። ካል ካል፣ ይሄው ይሄ ነው። ይሄን የሰራሁት ይሄ ጎመን ነው። ካረብ ሱቅ ታገኙታላችሁ፣ ከሱፐር ማርኬት ታገኙታላችሁ። በጣም አሪፍ አሪፍ ነው። ቀላል ነው ስራው። መብላቱ ደግሞ በጣም ጣፋጭ ጣፋጭ ጣፋጭ ነው። አሁን ምን ጨምራለሁ እኔ? እርድ እጨምራለሁ። እርድ አለመጨመር ትችላላችሁ። እርድ ጨምራለሁኝ። ወይ ሲጣፍጥ ብታዩ! ቅመሱትማ፣ ቅመሱት ወዳጆቼ ቅመሱት። በጣም የሚጣፍጥ ነገር ነው። በጣም አሪፍ ነገር ነው። በቃ እንደዚህ እንኳን ሰርታችሁ አታውቁም፣ እውነት መናገር፣ ሽንኩርት አቁላልተን ምናምን ምናምን መጥበስ። አዎ እኔም እራሴ ዝም ብዬ በሂደት በሂደት በሂደት እያሻሻልኩ እያሻሻልኩኝ አሁን እዚህ ደርሷል። ከዚህ በኋላ ምን አሻሻላለሁ አላውቅም። እንግዲህ አሁን ጫዋችንን እዚህ እናስተካክላለን። እናንተ የፈለጋችሁትን አይነት ጨው ጨምሩ። እኔ እንደምላችሁ እኔ የቬጂተብል ጨው እጨምራለሁ የአትክልት ጨው ማለት ነው። ብዙ አታብዙ፣ ጨው አይችልም። ይሄን እጨምራለሁኝ። ጥሩ መረቅ ነው የሚሆንላችሁ። በጣም ውሃን ብታበዙ በጣም ቆንጆ ነው። ለፍትፍት ይሆናል። እንደዚሁ ምንም ሳልጨምሩ መስራት ትችላላችሁ። እንደዚህ ጎመን ብቻ ስረቸዋቃለሁ። እንደዚህ እርድ ሳልጨምር ማለት ነው። በጣም ቆንጆ ነው። አሁን ከዚህ ሌላ የምንጨምርበት ነገር አለ ተከታተሉኝ። እና ትንሽዬ ደግሞ የቆየና ከሱ ጋር ደግሞ አስገባበታለሁ። እኔ እጨምራለሁ፣ ውሃ እጨምራለሁ። እናንተ ውሃውን ማሳጠር ትችላላችሁ፣ ማብዛት ትችላላችሁ። እኛ ከሁሉ እያሳበደን መረቁ ነው። ባይገርማችሁ መረቁ ፍትፍት አርጋችሁ ከጎመኑ ጋር ምናምን አርጋችሁ ስትፈተፍቱ ትበስማ እና እናንተ ግን አጠር ማድረግ ትችላላችሁ። አሁን እኔ ነው አሁን አያችሁት ብዙ ነው። እናንተ ግን ከዚህም ትንሽ እየመጨመረም ትችላላችሁ እንደፈለጋችሁ። ይሄን መስሎልኛል። አሁን እንግዲህ መጨመሪያው ድንች ነው። በጣም ነው የሚገርማችሁ። በጣም በጣም በጣም ነው የምትገረሙት። መቼም እኔ እንጃ እንዴት እንደምት አዩት ይህን ነገር አላውቅም፣ እንዴት እንደምታዩት ይህንን አሰራር ድካም የለውም። ለድካሙ ብቻ ሳይሆን እኔ እንግዲህ ታውቃላችሁ በጣም ነው ሽንኩርት የምወደው፣ ግን እንዴት እንደወደድኩት በምን ቀን ይህን ልሰራ እንዳሰብኩ ብነግራችሁ ይገርማችኋል። እና በጣም ቆንጆንም የሆነው ሞክሩት፣ ሞክሩት፣ ሞክሩት። አሁን ድንቻችሁን ቼክ ታደርጉት እና ግማሽ ከበሰለ ግማሽ እስኪ በስል ጠብቆ አለዋል። አልበሰለም። እንዴት ነው ጠንካራ ነው። የዛሬው ደግሞ ጎመኑ ግን ሲጣፍጥ ወይ ኔ በቅምሻ አለቀ ነው ማለት ነው። ድንቹ ግማሽ መብሰል ስለበሰለልኝ እኔ መሽሩን ጨምራለሁኝ። እናንተ አለመጨመር ትችላላችሁ። ድንቹንም አለመጨመር ትችላላችሁ። መሽሩንም አለመጨመር ትችላላችሁ። ጎመኑን ብቻ መስራት ትችላላችሁ። ያው ለእናንተ እንደተስማማችሁ እኔ በትልቅ በትልቁ ነው የቆረጥኩት። መሽሩሜን በጣም ነው የሚጣፍጠው። በጣም በጣም አበዛሁባችሁ፣ ግን ሞክሩት ነው እኔ የምለው። በሌለ ምንም አልልም። እኔ ከጎን ምስር እየሰራው ነው ግን እንዳላሳያችሁ፣ ብዙ ጊዜ ነው ያሳየኋችሁ። ለእናንተም እንዳይሰለቻችኋል፣ አደለ? ይሰለቸል አንዳንዴ። ለዛ ብዬ ነው ምስርም ከአጠገብ እየሰራሁኝ ነው፣ ለዚህ አጠገቡ የሚሆን ማለት ነው። በጣም ነው የሚጣፍጠው። ስሩና ሞክሩት እላችኋለሁ። በጣም ጤና ነው። ዘይት አልበዛም፣ ምንም ጨውም አልበዛም ምናምን። ቆንጆ ነው። አያችሁ፣ ለአይን እንኳን እንዴት እንደሚያምር ስክት አድርገናው ትንሽ እናበስለዋለን። ውድ የቻናሌ ተከታታዮች ከኔ ጋር ስለቆያችሁ ከልብ ከልብ አመሰግናለሁ። እንግዲህ እንግዲህ ሰርታችሁ ሞክሩት ነው የምላችሁ። በተረፈ በጣም አመሰግናለሁ። ቸርቸሩን ለእናንተ እያልኩኝ የምሰናበታችሁ ዮዲት ነኝ ባ